ቶማስ ሙለር በውድድር አመቱ መጨረሻ ከባየር ሙኒክ ጋር እንደሚለያይ ታውቋል። ይሄ ጀርመናዊ ሌላ ክለብ አያውቅም፣ እንደምታውቁት ሙሉ የተጫዋችነት ዘመኑን በባየር ሙኒክ ያሳለፈ ተጫዋች ነው። 17 ዓመታትን ቆይቷል። ከዚህ በነዚህ ዓመታት ቆይታው 747 ጨዋታዎችን አድርጓል፣ 247 ግቦችንም ማስቆጠር ችሏል። ቶማስ ሙለር የመጨረሻውን ውል ያራዘመው ታኅሣሥ 2023 ላይ ነበረ እስከ ሰኔ 2025 እስከ ውድድር አመቱ መጨረሻ ድረስ የሚያቆየውን ውል ነበር ያን የፈረመው የ35 አመቱ ሙለር አስራ ሁለት ቡንደስ ሊጋ ዋንጫዎችን አሸንፏል። በቆይታው በአምስት አመታቱ ብቻ ነው ማለት ነው ዋንጫ ያላነሳው። የቡንደስ ሊጋውን ከአስራ ሁለቱ አስራ አንዱ በተከታታይ አመታት የተገኙ የቡንደስ ሊጋ ድሎች ናቸው። ከ2012 እስከ 2013 ድረስ በድል ያሸበረቁ ጊዜያት እንደነበሩ እናስታውሳለን። ለባየር ሙኒክ ቻምፒየንስ ሊጉን ደግሞ ሁለት ጊዜ 2013ና 2020 ላይ ማሸነፍ ችሏል። ከክለቡ ታሪካዊ ተጫዋቾች መካከል አንዱ ነው። ይሄ ተጫዋች እሱ አሁንም በባየር ሙኒክ መቆየት ይፈልጋል። ክለቡ ግን አሁን እድሜው ስለገፋ 35 ዓመት ስለሆነው ከዚህ በላይ ማቆየት አይፈልግም። ተቀይሮ እየገባ ተጽዕኖ መፍጠር የቻለ ተጫዋች ነው። 36 ጨዋታዎች ላይ ተቀይሮ ገብቶ መጫወት ችሏል። አምስት ግብ አስቆጥሮ አምስት ለግብ የሚሆኑ ኳሶችን አመቻቶ ማቀበል ችሏል እና በቀጣይ አመት በክለቤ ብቆይ ልክ ዘንድሮ እንዳደረግኩት አይነቱን ተጽዕኖ መፍጠር እችል ነበር ይላል። ተቀይሬ እየገባሁም ቢሆን ብዙ አድናቂዎች አሁን ሚራ ያሉን እና ያንን ማድረግ እፈልጋለሁኝ። ነገር ግን ክለቡ ይህንን አልፈለገም ብሎ ከ ከክለቡ ኃላፊዎች ጋር የጋራ መፍትሄ ማስቀመጥ ግድ ብሎናል ብሎ ከጨዋታው በፊት አስተያየቱን ሰጥቷል። ይህንን ውሳኔ ከማሳለፉ በፊት ሙለር በክለቡ ታሪክ ከታላላቅ ክለቦች ተጫዋቾች መካከል አንደኛው ነው፣ ስለዚህ ፍትሐዊ ስምምነቱ የግድ ነበር ይላሉ የክለቡ ኃላፊዎች። ይህ አስደናቂ ጉዞው ደግሞ በሶስት ዋንጫዎች እንደሚቋጭ እንዲቋጭ እንፈልጋለን ብለው ተናግረዋል። የክለቡ ፕሬዚዳንት ይህንን ተናግረዋል። ሙለር ከጀርመንም ራሱን ያገለለው በ2024 የጀርመን አውሮፓ ዋንጫ ሁለት ጨዋታዎችን ከተሰለፈ በኋላ እንደነበር እናስታውሳለን። ለሀገሩ ጀርመንም 131 ጨዋታዎችን አድርጓል። 14 አመታት ብሔራዊ ቡድኑን አገልግሏል። በ2014 ዓለም ዋንጫን ሲያሸንፉ ትልቅ ሚና የነበረው ተጫዋች ነው ቶማስ ሙለር። ሙለር ለሙኒክ ዋናው ቡድን በ2809 ውድድር አመት ነው ለመጀመሪያ ጊዜ ለዋናው ቡድን የተሰለፈው። ከዚያ በፊት ከ19 ዓመት በታች ቡድኑ እንደዚሁም ለሙኒክ ለሁለተኛው ቡድን 88 ጨዋታዎችን ማድረግ ችሎ ነበረ። ከዚያ በቀጣዩ አመት በ52 ጨዋታዎች 19 ግቦችን አስቆጥሮ 16 ለግብ የሚሆኑ ኳሶችን በማመቻቸት የባየር ሙኒክ የረጅም አመታት እቅድ መሆኑን አስመስክሮ ነበር። ይህንንም ለአስራ ሰባት አመታት ማሳየት ችሏል። የአንድ ወጣት እድሜ እንደማለት ነው። በአስራ ሰባት አመት ቆይታውም ሰላሳ ሁለት ዋንጫዎችን ማሸነፍ የቻለ ኮከብ ተጫዋች ነው ቶማስ ሙለር። የክለቡ ፕሬዚዳንት ሀርበርት ሃይነር ሙለር የባቫሪያ መገለጫ ነው ብለውታል። ያደገው በባቫሪያና በሙኒክ ነው። ከሱ በላይ ቡንደስሊጋን ያሸነፈ ሰላሳ ሁለቱ ዋንጫዎችን ያነሳ ሰው የለም በክለቡ ታሪክ የመጠቀ ስብዕና ያለው ሰው ነው ብለው ገልጸውታል። ቶማስ ሙለር ለነበረው ቆይታም አመስግነውታል። ከዚህ በኋላ ባሉት የውድድር አመታት ልክ እንደ ኬቨን ደብሮየ ነ በሚቀሩ ወራት በዋንጫ አጅበው ለመሸኘት ጥረት ያደርጋሉ። የሙለር መዳረሻ እስካሁን አልታወቀም። ምናልባት እዚያው ጀርመን ይቀራል ተብሎ አይጠበቅም። አሁንም ጥሩ የመጫወት አቅም ያለው ተጫዋች ቢሆንም ግን ለጀርመን ቡንደስሊጋ ክለቦች ፈርማል ተብሎ አይጠበቅም። ግን ደግሞ በሌሎች ሊጎች ራሱን ሊመለከት ይችላል። እንደዚያ ያለ አማራጮችን ሊወስድ ይችላል ተብሎ ነው የሚጠበቀው። በነገራችን ላይ ኬቨን ደብሮይነ ከሲቲ ከለቀቀ በኋላ ተተኪው ማን ሊሆን ይችላል የሚለው አሳሳቢ ነገር ነው። የኬቨን ደብሮይነ መዳረሻም እንደዚሁ ይጠበቃል፣ ግን ደግሞ ተተኪውን ከአሁኑ መፈለግ ጀምረዋል። የባየር ሊቨርኩሰኑን ፍሎሪያን ቪርዝን ማንቸስተር ሲቲዎች ለማስፈረም ከወዲሁ ፍላጎት እያሳድሩ ይገኛሉ። ይሄ ጀርመናዊ ገና ሀያ አንድ አመቱ ነው። ማንቸስተር ሲቲ እስከ መቶ ሚሊየን ፓውንድ ለማውጣት ዝግጁ ስለመሆኑ ተነግሯል። ግን ደግሞ ባየር ሙኒክ ልጁን ይፈልጋል፣ ይሄንን ፉክክር ውስጥ መግባት እንደሚፈልግ ነው የተሰማው። ገና ወጣት ከመሆኑም አንጻር ለሲቲ በርከት ያሉ ዓመታትን ማገልገል የሚችል ተጫዋች ተደርጎ ስለሚወሰድ ይሄንን ተጫዋች ለማስፈረም ማንቸስተር ሲቲዎች ፍላጎት እንዳላቸው እየተነገረ ይገኛል።